ሰላም ጤና ይስጥልኝ። ወደ ራሰ ስፖርት በኢትዮጵያ ቤተሰቦች እንደምን አድራችኋል? እነሆ የሰኞ ማለዳ ስፖርታዊ መረጃዎችን ወደ እናንተ ለማድረስ የሚሰሩበት ከስቲዲዮ ተገኝቻለሁ። የዕለቱ ላይ የተሰሙትን መረጃዎች ደግሞ ወደ እናንተ በቀጣይነት የማደርሳቸው የሚሆነው ከሀገር ውስጥ እና ከአውሮፓ የተወጣጡ መረጃዎችን ወደ እናንተ ደርሳለሁ። በሳምንቱ አጋማሽ የተደረጉ ጨዋታዎችን ውጤት እንዲሁም ደግሞ ዛሬ የሚደረጉ መርሃግብሮች የምናነሳ የሚሆነው በቅድሚያ ከኢትዮጵያ ፕሪሚየር ሊግ ስንጀምር የሰሜን ደርቢ በመከባበር ተጠናቋል። በሲብ በኢትዮጵያ ፕሪሚየር ሊግ የ9ኛ ሳምንት የመጨረሻ ቀን ጨዋታ ዛሬ 10 ሰዓት በሰሜን ደርቢ ፋሲል ከነማ ከመቀለ 70 እንደርታ ጨዋታቸውን አድርገው ነበረ። ውጤቱ እንግዲህ አንዳቻ አቻ በሆነ ውጤት ፍጻሜውን አግኝቷል። ፋሲል ከነማ ናትናኤል ማስረሻ በ89ኛ ደቂቃ ባስቆጠራት ግብ ቀዳሚ መሆን ቢችልም ፍጹም አለሙ ዘጠኛ ደቂቃ ላይ ለቀሳት ባስቆጠራት እኩል መቀሌ ሰባ እንደርታ የአቻነት ግቡን ማግኘት ችሏል ማለት ነው። በጨዋታው በሁለቱም በኩል በጥንቃቄ ላይ ያተኮረ ጨዋታ ያስመለከቱ ሲሆን ለተመልካችም እንብዛም አዝናኝ ወይም ደግሞ ሳቢ የምንለው አልነበረም። ውጤቱን ተከትሎ ፋሲል ከተማ ከሊጉ መሪ ሲዳማ ቡና ጋራ ያለውን የነጥብ ልዩነት የሚያጠብበትን ዕድል ሲያመክም በ17 ነጥብ ሁለተኛ ደረጃ ላይ እንዲቀመጥ ተገዷል ማለት ነው። አጼዎቹ በአንጋፋው አሰልጣኝ ዮሐንስ ሳሌ የተመሩ እስካሁን ባደረጓቸው ዘጠኝ ጨዋታዎች አንድም ጨዋታ ያልተሸነፉ ሲሆን የተቆጠረባቸው ጎል ብዛት ሶስት ብቻ መሆኑ አስገራሚ አድርጎታል። መቀሌ ሰባ እንደርታ በአንጻሩ እስካሁን በተደረጉ ዘጠኝ ጨዋታዎች ከድል ጋር መታረቅ ሲሳ ነው በአራት ነጥብ እንግዲህ የሊጉ ግርጌ ላይ መቀመጥ ችሏል ማለት ነው። ሌላኛው ሀዋሳ ዩኒቨርሲቲ ስታዲየም ላይ በተከናወነው የአርባ ምንጭና የኢትዮጵያ ቡና ጨዋታ ያለምንም ጎል ዜሮ ለዜሮ በሆነ አቻ ውጤት ተጠናቋል። በዚሁ ሀገር ውስጥ መረጆቻችን ስንቆይ ትውልደ ኢትዮጵያዊ ታዳጊ ለእንግሊዝ ሚልዋል ወጣት ቡድን ፊርማው ማኖሩ ተሰምቷል። የኢትዮጵያ ስፖርትና ባህል ፌዴሬሽን በዩናይትድ ኪንግደም የደስታ መግለጫውንም አውጥቷል። አባቱ አቶ ሰለሞን በፌዴሬሽኑ የስራ እንቅስቃሴ ውስጥ ተሳታፊ እንደሆነ የሚነገርላቸው የታዳጊው ተጫዋች አባት፣ የግራ ተመላላሽ ወይም በግራ መስመር አጥቂና ሙሉ ዘጠኝ ቁጥር አጥቂ ቦታ መጫወት እንደሚችል ያሳየው ኪሩቤል በዌስትሃም በክርስቲያን ፓላስ በኢስዊች ታውን እና በሚልዋል የሙከራ ጊዜ ካሳለፈ በኋላ ዌስትሃሞች ለማስፈረም ፍላጎት ቢኖራቸውም በመጨረሻም የተጫዋቹ መዳረሻ ሚልዋል እንደሆነና ከሚልዋል ጋራ የፕሮፌሽናል ኮንትራቱ ለመፈራረም ስምምነት ለመድረሱ የተገለጸው ማለት ነው። የአዲስ አበባ ዓለም አቀፍ ስታዲየም ትራክ አጠቃቀምን በተመለከተ የወጣ ማስጠንቀቂያ ትላንትና በፌዴሬሽኑ ተገልጿል። የአዲስ አበባ ዓለም አቀፍ ስታዲየም ትራክ በወጣው የስልጠና ፕሮግራም በአግባቡ ለመጠቀም የሚቻል ዘንድ በሚል ረቂቅ አዋጅ የሚመስል ህጎች ወጥተው ነበረ። በአትሌት ተወካዮች ወይም ደግሞ ኤአር በምላቸው አሰልጣኞች የሚሰለጥኑት የአትሌቲክስ ፌዴሬሽኑ ከዚህ በፊት በአዘጋጀው መመዝገቢያ ቅጽ አስፈላጊው መረጃ ወይም አሟልተው ለተገኙት ፍቃድ እንደሚሰጥ እና ክለቦች የአትሌቶች ዝርዝር ለፌዴሬሽን በጽሑፍ እስከ ህዳር ሰላሳ ድረስ እንዲያሳወቁ በጥብቅ አሳስቧል። የክለቡ አትሌቶች በስልጠና ፕሮግራም መሰረት ታደሰ መታወቂያ መያዝ እንዳለባቸው እና በአትሌት ተወካዮች ወይም ደግሞ ኤአር አሰልጣኞች የሚሰለጥኑት አትሌቶች በስፖርት ማኔጅመንት ዝርዝር ውስጥ መኖር እንዳለባቸው የተገለጸው፣ አዲስ አበባም ነገሮቹ መጠናቀቃቸው እየተገለጸ ነው የሚገኘው ነው። ለትራክ አጠቃቀም ሂደቱ እንዲያመች ነው። ይሄ የፍቃድ ባጅም የተዘጋጀው ነው የተባለው። በአራተኛ የአፍሪካ ወጣቶች ኦሎምፒክ የሚሳተፈው ኢትዮጵያ ልዑክ ቡድን ትናንትና በማሪዎት ሆቴል ሽኝ ተደርጎለት ወደ ስፍራው አቅንፋ መልካም ድል እንዲገጥማቸውም ሊገጥማቸውም የባህልና ስፖርት ሚኒስትር ሸውት ሻንካም ተናግረዋል። ትላንት ለሀገራችን ዛሬ ለጤናችን እንሮጣለን በሚል መሪ ቃል የቀድሞ የኢትዮጵያ አትሌቶች ቡድን አዘጋጆች በጋራ በመሆን ደማቅ የአትሌቲክስ ውድድር አካሂደዋል። ውድድሩም በተለያዩ እድሜ ደረጃ በሶስት ኪሎ ሜትር እንዲሁም በአምስት ኪሎ ሜትር በወንድና በሁለት ምድብ የተካሄደ ሲሆን የደከመን በመደገፍ እንደ ጥንቱ ወኔ የተሰነቀ ውድድሩን በደመቀ ሁኔታ ተፎካክረዋል። ከአንድ እስከ ሶስት አሸናፊዎችም የሜዳሊያ የገንዘብን እና ከአራት እስከ ሰባተኛ ለወጡ ደግሞ የገንዘብ ሽልማት የተበረከተላቸው ሁኔታም ነበር የነበረው። እንዲሁም ለቀድሞ አትሌት ኮማንደር ጌጤ ኦሬጌም ቀድሞ ኢትዮጵያ አትሌቶች ቡድን ለአቅም መደጎሚያ ገንዘብን እንደተጣት ነው የተገለጸው ማለት ነው። በመደገፍ ጤናችንን ጠብቅ ትናንት ለሀገራችን ዛሬ ለጤናችን በሚል በተካሄደው ጫንጊዲ ፋንታይ ሰናይት ኃይሌ፣ ተሰማይ አደታ፣ ተሰማይ ጣፋ፣ ስዩም ንቃቱ፣ አደለች ብራና፣ አስረዳኝ ገመቹ፣ ከበደ ተገኑ፣ አበበና ማሞቀ ጀላ ርቀታቸውን ማሸነፍ ችለዋል ማለት ነው። ሌላው ወደ ውጭ የተሰሙ መረጆቻችን የምናመረው ሀገር ውስጥ እነዚህን ጉዳዮች ከነካከል ምናልባት ሀገሩ ሰናንሰው ልናልፍ የምንችለው አንድ አጋጣሚ ነበረ፣ ባለቀ ሰዓት ማስታወስ ይገባናል እሱን ጉዳይ አፍሪካ እግር ኳስ ውድድር ተጀምሯል። ማለት የመላ አፍሪካ የተማሪዎች እግር ኳስ ጨዋታን ሆነ ሙሉ የስፖርት ውድድሮች የሚያካትት ውድድር ተጀምሯል። ይህንን ተከትሎ ኢትዮጵያ በሁለቱም ጾታዎች እየተሳተፈች ሲሆን በቅ ደስናጋጅ እየተካሄደ የሚገኘው የአፍሪካ ትምህርት ቤቶች ሻምፒዮና ሁለተኛ ቀን ብሎ ኢትዮጵያ በወንዶች ሩዋንዳ አንድ ለዜሮ ስታሸነፍ፣ በሴቶቹ ደግሞ ሱዳን ጋር ገጥማ ያለ ጎላቸው የተለያየችበት ሁኔታ እንዳለ ነው የተገለጸው ማለት ነው። ወደ ባህር ማዶ ስፖርታዊ መረጃቻችን ስናመራ ትናንትና የተደረጉ ሁለት የፕሪሚየር ሊግ ጨዋታዎች ነበሩ። እንደሚታወቀው የ15ኛ ሳምንት የሊግ መርሃ ግብሮች ከቅዳሜ ጀምሮ ነበር መከናወን የጀመሩት። አብዛኞቹ ቶፕ የምንላቸው ቡድኖች ቅዳሜ ዕለት ነበር ጨዋታቸውን የከወኑት ዛሬ ከሚጫወተው ማንቸስተር ዩናይትድ በስተቀር ማለት ነው። ትናንት እንግዲህ ጥሩ የሚባል ፉክክር የተመለከትንበት በብራይተን አሸናፊ የተጠናቀቀበት ጨዋታ ነበር። ዌስት ሃም እጅግ ለአስጨራሽ የመከላከል እንቅስቃሴ ቢያሳዩም ሰላሳ ሁለት ሙከራዎች የነበረበት ሀያ ጥፋቶች አስራ ስድስት ኮርናዎች የተመቱበት የጎል ሙከራ በብራይተን አሸናፊነት ተጠናቋል ማለት ነው። ብራይተን ሁኔታዎቹን ላይ በጣም እጅግ የነበራቸውን ልቀት በግሩም ሁኔታ የሚያስደንቅ ነበረና እና ትናንትና ውድድ ይገባቸዋል የሚያስብ ሁኔታ ነበረ። ሌላው ምሽት ላይ ነበረው ሌላኛው ተጠባቂ ላይ እንደመርሃ ግብር ነበር። ይሄም ለአስጨራሽ ትንቅንቅ እስከመጨረሻው የነበረበት በብዙ ተጋድሎ ሁለቱም ክለቦች እርስ በርስ የተገናኙበት ነበረ። ያም እንግዲህ በሚገባ ጥሩ ሆኖ ያለፈበት አጋጣሚ ነበረ። ክርስቲያን ፓላስም ጨዋታውን ክረቨን ኮቴጅ ድረስ በመሄድ ሁለት ለአንድ ማሸነፍ የቻለበት ሁኔታ አለ። ሌላኛው ማርክ ጉሂ ነው ልናነሳው የምንችለው፣ ጎሉ ማስቆጠር የቻለው ተጫዋች ነው። ማርክ ጉሂ በክረምቱ ሆነ በጥሩ በጣም በርካታ ክለቦች ለማስፈረም ፍላጎት አላቸው። ማንችስተር ፉክክሩ እንተቀላቀለ፣ ባርሴሎናም ተጫዋቹ ለማስፈረም ፕሮፖዛሎችን ለመላክ እያዘጋጁ እንደሆነ ተገልጿል። ምናልባት በኋላ ላይ ስለምመለስበት ወደ ተደረገው ጨዋታዎች ውጤት እንምጣ። ዛሬ የሚደረገ የፕሪሚየር ሊግ መርሃ ግብር አለ። ምሽት ላይ ማንችስተር ዩናይትድ እንግዲህ ወልብስን ያስተናግዳል። በሲዝኑ ምንም ሶስት ነጥቦችን በጨዋታ ማሳካት ያልቻሉት ወልብሶች ምሽት ላይ እንግዲህ ማንችስተር ዩናይትድ ይገጥማሉ። ማንችስተር ዩናይትድ ወቅታዊ አቋሙ የሚጨበጥ ባይሆንም ከሰሞኑ ግን መሻሻሎችን እያሳየ እንደሆነ ይታወቃል። የወልብሶስ ጨዋታ ከምን እንግዲህ ይጠበቃል የሚለው ምሽት ላይ አብረን የምናየው ይሆናል ማለት ነው። በጣሊያን ሴሪያ ጁቬንቱስ እና ናፖሊ ጨዋታቸውን ከቡረው ነበረ። ናፖሊ ራስሙስ ሆይሉንድ ሰባተኛ እና ሰባ ስምንተኛ ደቂቃ ላይ ባስቆጠራቸው ሁለት ጎሎች ቡድኑን አሸናፊ በማድረግ የሊጉ መሪ እንዲሆኑ አስችሏል። ከእንግዲህ ከማንቸስተር ዩናይትድ ቤት በውሰት ወደ ናፖሊ ካመራ በኋላ የደመቀ የሚገኘው ራስሙስ ሆይሉንድ ናፖሊም ብቻውን ይዞ የወጣበት ሁኔታ ነበረ የተፈጠረው ማለት ነው። ሌላኛው ጉዳይ ልናነሳ የምንችለው የስፔን ላ ሊጋ ነው። ሪያል ማድሪድ ትናንትና በሴልታ ፊጎ አስደንጋጭ ሽንፈት ደርሶበታል። ሁለት ለዜሮ ተሸንፏል። በእርግጥ ሁለት ተጫዋቾችን በቀይ ቢያጣም በጨዋታው ላይ አልቫሮ ካሬራስ አንደኛው በቀይ ወጣው ተጫዋች ሲሆን፣ ሌላኛው ደግሞ ፍራን ጋርሽያ ነበር። ሁለቱም ተጫዋቾች በቀይ ካርድ ያጣው ሪያል ማድሪድ በሜዳውና በደጋፊው ፊት በሳልቲያጎ ቤርናቦ ሁለት ለዜሮ በሆነ ውጤት ሽንፈት የተከናወነበት አጋጣሚ ተመልክተናል። በሳምንቱ አጋማሽ የተደረጉ ጨዋታዎች እነዚህን ይመስሉ ነበረ። ዛሬ እንዳልኳቸው ቀሪ ማንቸስተር ዩናይትድ መርሃ ግብር ይከናወናል። ከዛ በተረፈ አብዛኞቻችሁ ቀደም ብለው የተከናወኑ መርሃ ግብሮች ነበሩ። ወደ ሌሎች መረጃዎቻችን ስናማ የኔማር ክለብ ሳንቶስ ከወራጅነት ተርፏል። ያለፉት ወራት ከጉዳት ጋር በመሆን ክለቡን ለማትረፍ የትላንትናዋን ቀን ለማየት እጅጉን ሲታትር የነበረው ድንቁ ኔይማር በመጨረሻም ውጥን ህልሙን አሳግቷል ይህ አይገባውም ለሳንቶስ ከፍታ ነው፣ የሳንቶስ ቦታ ከላይ ነው መቀመጥ ያለበት ሲል በእንባ የገለጸው ኔይማር ማለፋቸውን ካረጋገጡ በኋላ ከጎኑ የነበሩት ሙሉ የቡድን አጋሮች ማመስገኑን በእንባ ጭምር ገልጿል። ከክለቡም ጋር ምናልባት የመጨረሻው ሊለያይ እንደሚችል ነው የተገለጸው ማለት ነው። በብዙ ሁኔታ ጥሩ ሲዝን ማሳለፍ ይችላል ማለት በተለይ መጨረሻዎች አምስት ጨዋታዎች ላይ አራት ጎልና አንድ አሲስት አድርጎ ነበር። በብዙ መንገድ ያህም ክለቡን እየጠቀመ ነበር ከጎል እዳ ከመቀነስም አንጻር እና በብዙ መንገድ የኔማር ድንቅ ስራ ሲታወስ የሚኖር ነው። ኦጋርቴ በጥር ወር ማንቸስተር ዩናይትድን ለቆ ወደ ጋላታ ሰራይ ሊያመራ እንደሚችል ተገልጿል። የቱርኩ ታማኝ ዜና ምንጭ እንዳስነበበው ከሆነ ማንቸስተር ዩናይትድ ኡጋርቴን በጥር ወር የሚለቅ ከሆነ ጋላታ ሰራይ ተጫዋቹን ለመቀበል በሩን ክፍት እንደሆነ ተገልጿል። በውሰት መሆን በቋሚ ዝውውር ማንቸስተር ዩናይትድ ተጫዋቹን ለመልቀቅ ክፍት ከሆነ የተጫዋቹ የዝውውር ሁኔታ በቅርበት ነው የተከታተሉ እንደሆነ ነው የተገለጸው ማለት ነው። ሌላኛው ማለት ነው ማንቸስተር ዩናይትድ ይህንን እንግሊዛዊ ተከላካይ የግሉ ለማድረግ የሚደረገው ፍክክር ላይ ተቀላቀ። እንደሚታወቀው ሪያል ማድሪድ፣ ባርሴሎና፣ ሊቨርፑል፣ ማንቸስተር ሲቲ ተጫዋች ላይ ፍላጎት አላቸው ተብሎ የሚነሱ ናቸው። ባየር ሙኒክን ጨምሮ አሁን ደግሞ ማንቸስተር ዩናይትድ የሚቀላቀልበት ትናንትና ምሽት የወጡ መረጃዎች ያሳያሉ። ትናንትና ደግሞ ጎል ማስቆጠሩም የበለጠ እይታውን ከፍ እንዲል አድርጎታል። በሌላ የዝውውር ዜና ደግሞ ሌላው ህዚ ማንቸስተር ዩናይትድ ቤት ስንቆይ ማንቸስተር ዩናይትድ ከካዝሚሮ ጋር የተያያዘ ጉዳይ አሁንም እየተነሳ ይገኛል። ካዝሚሮ ኮንትራክት ለማደስ ንግግር ላይ እንደሆነ ተሰምተን ማንቸስተር ዩናይትድ በብዙ መንገድ ያልተጠበቀ ነበረ። ሌላኛው ማንቸስተር ዩናይትድ ቤት አዲስ እንግዳ የሆነው ነገር ደግሞ ከዝውውር ጋር በተያያዘ ጉዳይ ነው። ትናንትና